ዝምተኝነት ዝምተኝነት ተፈጥሮ ሊሆን አይችልም። ፈለማ የተፈጠረ ሳይሆን የብርሃን አለመኖር ነው ይባላል። መብራት ማብሪያና ማጥፊያ አለው። ውሃ መክፈቻና መዝጊያ አለው። ሰው የመናገርና የዝምታ ጊዜ አለው። ዝም ብሎ መቅረት ዱዳነት፣ ሲናገሩ ለፍላፊነት ነው። ዝም ድርግም ማለት ዱዳነት፣ ሁልጊዜ ተናጋሪ መሆን እብድነት ነው። ሙቀትና ቀዝቃዛ ውሃ ተመጣጥኖ ሲወር ምቾት ይሰጣል። ዝምታና ነ ንግግርንም መመጣጠን አለባቸው። የምናመጣጥነው ለራሳችን እና ለሰዎች ጤንነት በማሰብ ነው። የተመጣጠን የሚባለው ለበርበሬው ሳያቃጥል ከሽሮው አልጫ ሳይሆን ነው። ሁልጊዜ መናገር ያቃጥላል። አንደበት እሳት ነው፣ የፈተና መግቢያም ነው። ሰው ለፈተና የሚዳረገው በመናገር ነው። በዚህ በኩል ጎበዝናኝ ሲል ሲፈርድ፣ ለራሱ ከመጠን በላይንም ሲገልጽ ለፈተና ሊዳርገው ይችላል። ሁልጊዜ ዝም ማለት ተገቢ አይደለም። ግዑዝ የትራፊክ ምልክትንም እንኳ ይናገራል። ሐውልትንም፣ ዘመናትን፣ ታሪክን ያወሳል። ሰው ከዚህ አንሶ ዝም ቢል ይወቀሳል። ዋና የምንናገርበት፣ ዝም የምንልበት ሁኔታ በዓላማ ሊሆን ይገባል። ዝም የሚሉ ሰዎች ሲበዛ ሰዎች ያስጨንቃሉ፣ እንደ ዕብድ ይታያሉ። ንግግር ገና በጠዋቱ እየጀመረ ነው። በልምምድ ነው። ዝምታ በልምምድ የተገኘው ቋንቋ ማጥፊያ ነው። ዝም የሚሉ ሰዎች የምናውቃቸው የተለየ ጠባይ አላቸው። ጥያቄ መፍጠርና ጥያቄ መሆን ደስ ይላቸዋል። በዝምታቸው ሰዎች ሲተራመሱ ሲያነሱ ማየት በጣም ይወዳሉ። ዝምታ መቀል ዝምታ በቀል ሊሆን ይችላል። ደስታቸው መግለጽ ስለማይፈልጉ ስሜታቸውን ሰው እንዳያውቅባቸው ይፈልጋሉ። አጠገባቸው ያሉትን ተናጋሪ ሰዎይ በዝምታ መጣት ይፈልጋሉ። ተናጋሪ እራሱ ነዶ እስኪ ጥስ ድረስ እያዩታል። ውስጣቸው ጠንካራ ሲሆን፣ ሁሉም ነገር ከልክ አያልፍም የሚል አስተሳሰብ አላቸው። ዝም የሚሉ ሰዎች ከሌሎች በተሻለ ስለ ዓለም ግንዛቤ አላቸው። ማወቃቸውን ግን ሰዎች እንዲያውቁባቸው አይፈልጉም። ከራሳቸው ጋር በጣም ልዩ ፍቅር አላቸው። ወደ ውስጣቸው በጣም ስለሚያወሩ ከሰዎች ጋር ማውራት አይፈልጉም። ራሳቸው አውርተው አይጠግቡም። አጠገባቸው ስላለው ሰው ችልተኝነት ሊሰማቸው ይችላል። በጣም የሚወዱት ነገር ጫጫታ ነው። ብዙ ዝምተኞች ኳስ ዘፈን፣ መዝሙር፣ በዓላት፣ ሰርግ፣ ድምፅ ከፍ ያለ ነገር ይወዳሉ። ቀኑ በሙሉ የሚለፈልፉበት የሬዲዮ አፍቃሪዎች ናቸው። መናገር ባይፈልጉም የሚዝናኑበት ግን ጩኸት በመስማት ነው። ዝምተኞች ራሳቸውን ግልል ማድረግ ሲወዱ ሁልጊዜ መፈለግ እንዳለባቸው ያስባሉ። በውስጣቸው የሚገልጽ ደስታ ሲኖራቸው ያንን ለሌሎች ማጋራት አይችሉም። ስራ መስራት እያስደስታቸዋል፣ ስራቸውን ግን መግለጽ ስለማይችሉ አይታወቅላቸውም ወንዶች ከሆኑ ብዙ ሴቶች የማስከተል አቅም አላቸው። ዝምተኞች ሴቶችንም በዙሪያቸው ለፍላፊ ወንዶች አሉ። ዝም የሚሉ ግን ዝም ያለ አይደለም። ተናጋሪዎች ቀጥረዋል፣ አሊያም መጽሐፍ ተደብቆ ይናገራል፣ ስዕል ይስላል። የዝምታው ምንጭ መና የሚያበረታታ ቤተሰብ አለማግኘት ሊሆን ይችላል። በቂ እውቀት አለ ለማዳበር ዝም ያሰኛል። ፍርሃትንም የዝምታ ምር ምንጭ ነው። ዝምታ እንደ ቅድስና፣ ጨዋነት ማሰብ ዝም ያሰኛል። በመከራና በአደጋ መደንገጥ ወደ ዝምታ ዓለም ይወስዳል። ብናገር ሰው ላስቀይም እችላለሁ በማለት ዝም ሊባል ይችላል። ከመጠን በላይ ሰዎች ማክበር፣ መፍራት ዝምታን ይወዳል። ዝምታ ዝም የሚሉ ሰዎች ብዙ ዕድሎች ያመልጣቸዋል። ግብርን ያገኙ ቢመስላቸውም በተቃራኒ ግን ምንም እንደማያውቁ ስሜት አልባ እንደሆኑ ይገመታሉ። ተገቢ ንግግር አለማድረጋቸው ከቅን ፍርድ እንዲርቁ ያደርጋቸዋል። የአንደበታቸው አገልግሎት አልተረዱምና፣ ሌሎችን መስበክ ያቅታቸዋል። ችግርን መናገር እንደ ሽንፈት ስለሚቆጥሩት በቀላሉ ጉዳይ ትልቅ ዋጋ ይከፍላሉ። ራሴ እወጣዋለሁ የሚል ትኩረት ቢኖራቸውም፣ መረዳት ግን አስፈላጊ መሆኑን ይረሳሉ። መናገር ጊዜው በቦታው ሁኔታውንም መርምሩ፣ እንዲሁም ለዝምታ ጊዜ ቦታውን፣ ሁኔታውን ተመልከቱ። ዲያቆን አሸናፊ ዝምተኛነት፣ ዝምተኛነት ተፈጥሮ ሊሆን አይችልም። ጨለማ የተፈጠረ ሳይሆን የብርሃን አለመኖር ነው ይባላል። መብራት ማብሪያና ማጥፊያ አለው። ውሃ መክፈቻና መዝጊያ አለው። ሰው የመናገርና የዝምታ ጊዜ አለው። ዝም ብሎ መቅረት ዱዳነት፣ ሲናገሩ ለፍላፊነት ነው። ዝም ድርግም ማለት ዱዳነት፣ ሁልጊዜ ተናጋሪ መሆን እብድነት ነው። ሙቀትና ቀዝቃዛ ውሃ ተመጣጥኖ ሲወር ምቾት ይሰጣል። ዝምታና ንግግርንም መመጣጠን አለባቸው። የምናመጣጥነው ለራሳችንና ለሰዎች ጤንነት በማሰብ ነው። የተመጣጠን የሚባለው ለበርበሬው ሳያቃጥል ከሽሮ አልጫ ሳይሆን ነው። ሁልጊዜ መናገር ያቃጥላል። አንደበት እሳት ነው። የፈተና መግቢያም ነው። ሰው ለፈተና የሚዳርገው በመናገር ነው። በዚህ በኩል ጎበዝ ነኝ ሲል፣ ሲፈርድ፣ ለራሱ ከመጠን በላይንም ሲገልጽ፣ ለፈተና ሊዳርገው ይችላል። ሁልጊዜ ዝም ማለት ተገቢ አይደለም። ጉስ የትራፊክ ምልክትንም እንኳ ይናገራል። ሐውልትንም ዘመናትን፣ ታሪክን ያወሳል። ሰው ከዚህ አንሶ ዝም ቢል ይወቀሳል። ዋና የምንናገርበት ዝም የምንልበት ሁኔታ በዓላማ ሊሆን ይገባል። ዝም የሚሉ ሰዎች ሲበዛ ሰዎች ያስጨንቃሉ፣ እንደ ዕብድ ይታያሉ። ንግግር ገና በጠዋቱ የጀመርነው በልምምድ ነው። ዝምታ በልምምድ የተገኘው ቋንቋ ማጥፊያ ነው። ዝም የሚሉ ሰዎች የምናውቃ